ዘፍጥረት 197 ላይ እንዲህም አለ፣ ወንድሞች ወይ ይህን ክፉ ነገር አታድርጉ አላቸው ማለት ነው። እዚህ ጋር ሉጥ ነው ለእነሱ እያላቸው ያለው እና ዕብራውያን 131 ላይ የወንድማሞች መዋደድ፣ እዚህ ጋር ምክር እየሰጠ ነው። ሱ ይኑር ዘንድ እንግዶችን መቀበል አትርሱ፣ በዚህም አንዳንድ ሳያውቁ መላእክትን እንግድነት ተቀብለዋልና፣ ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳቸውን ደግሞ በስጋ እንዳለ ሆናችሁ አስቡ ይላል። ከዛ ዘፍጥረት 191 ላይ ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ። ሉጥም በሶዶም በር ተቀምጦ ነበርና ሉጥም ባያቸው ጊዜ ሊቀበላቸው ተነሳ። ፊቱንም ደፍቶ ወደ ምድር ሰገደለት። መላእክቶች እሱ ቤት ያኒ እዚህ ጋር እንዴት እንግዳ አንቀባበል ምናምን ነው። ከዛ በኋላ ዘፍጥረት 18 ላይ እርጎና ወተት ያዘጋጀውን አመጣ፣ በፊታቸው አቀረበ። እነርሱም ከዛፍ በታች ቆሞ ነበርና እርሱም በሉ በሉ ጠጡ ከዛ በኋላ እዚጋ እንግዲህ የምናየው ሉጥ የተከበረ ያኔ ነብይ ነው ብያቸዋለሁ፣ በክርስትና ማለት ነው። ሲቀጥል ደግሞ ሉጥ በመጣ ጊዜ ከልጆቹ ጋር ይሸሽ ነበር፣ ጎመራ በእሳት በሚዘንብበት ጊዜ ማለት ነው። እና ዘፍጥረት 1930 ላይ ምናምን ሉጥም ከዘዋር ወጣ፣ በዘዋር ይቀመጥ ዘንድ ስለፈራም ከሁለት ሴት ልጆቹ ጋር በተራራ ተቀመጠ። በዋሻም ከሁለት ሴት ልጆቹ ጋር ተቀመጠ። ታላቂቱን ታናሽቱን አለቻት እዚህ ጋር በቃ ማንም ሁለቱ ብቻ ናቸው። እና ታናሽቱና ታላቂቱ አባት እየሆን አባታቸውም ሸመገለ፣ በምድር ሁሉ እንዳለው ልማድ ሊገናኝ የሚችል ሰው ከምድር ላይ የለም። እና አባታቸው ወይን ጠጅ እናጠጣ፣ ከእርሱም ጋር እንተኛ፣ ከአባታችን ዘር እናስቀር ብላ ታላቂቷ ታናሽ ለታላቂ። በዚህችም ለሊት አባታቸውን ወይን ጠጅ አጠጡት። አንድ የእግዚአብሔር ነቢይ የተባለ ትልቅ ነቢይ እንግዲህ ጠጥቶ ከልጆቹ ጋር እነሱ ናቸው። ከዛ ታላቂቱም ገባች ከአባቷ ጋር ተኛች። እርሷም ስትተኛ ነስትነሳ አላወቅም ነበር። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛውኝ። ዛሬ ላይስ ደግሞ የወይን ጠጅ እናጠጣውና አንቺም ግቢ እና ከእርሱ ጋር ተኚ፣ ከአባታችን ዘር እናስቀር ስለዚህ እዚህ ጋር አንድ ነቢይ የተባለ መጠጣቱን ጠጣ፣ ሰከረ፣ እራሱን እስከማያውቅ ድረስ አንደኛ ቀን ጠጣ፣ እንደገና ሁለተኛ ቀን። ከዛ አባታቸውን በዛ ሌሊት ደግሞ የዊል ጠጅ ጠጡትና ታናሽትም ገብታ ከእርሱ ጋር ተኛች። እርሱም ስትተኛ መስትነሳለውቅም የሉጥም ሁለት ሴት ልጆቹ ከአባታቸው ጸነሱ ማለት ነው። እንግዲህ እዚህ ጋር አንድ ነቢይ የተባለ መልአክ እየወረደ የሚያናግረው ትልቅ ነቢይ የተባለ ከሁለት ሴት ልጆቹ ወለደ። እንዲሁም ደግሞ አንድ ነቢ ላንሳላችሁ። መጽሐፍ መሳፍንት ላይ እንዴት የልጆቹን ስእለት በእሳት ለማቃጠል ስእለት እንደሚያስገባ ማለት ነው። የእግዚአብሔር መንፈስ በዮፍታሔ ላይ መጣ። እርሱም ገለያድን መናሴን አለፈ። በገለያድም ያለው መጽሐፍም አለፈ። ከመጽሐፍም ወደ አሞን ልጆች አለፈ። ዮፍታሔም በእውነት የአሞኑን ልጆች በእጅ አሳልፌ ብሰጠኝ ከአሞን ልጆች ዘንድ በተመለሰ ጊዜ ሊገናኛቸው ከቤቴ ደጅ የሚወጣ ማንኛውንም ለእግዚአብሔር ይሆናል፣ የሚቃጠልም መስዋዕት አቀርባለሁ አለ። እና እዚህ ጋር መስዋዕት ሊያቀርብ ነው ማለት ነው፣ ለልጆቹን የሰው ልጅ መስዋዕት ማለት ነው። እና እንግዲህ ይሄን ይመስላል። በዙሪያ ደግሞ በእስልምና ያለውን ሱሳ ትንሽ ትለንና ቀጠ ነቢሉት አሌህ ሰላም በኢራቅ ባብ በተባለ ቦታ ላይ ነው የተወለዱት። ነቢሉት አሌህ ሰላም የኢብራሂም የወንድም ልጅ ናቸው የተላኩትም የተላኩበትም አካባቢ ምስራቃዊ ዮርዳኖስ ነው። ሲኖሩ የነበሩ ሙት የተባለ ባህር አካባቢ ነው። ይሄ አካባቢ አራት መንደሮች አሉት። ከነዚህ አራቱ መንደሮች ሰዶም፣ አሙራ፣ አዱማና ሰቢም ይባላሉ። ከነዚህም ውስጥ ወደ ሰዶም ነበር መልእክታቸውን ይዞ የመጡት አሊህ ሰላም። ወደ ትምህርታቸው እንገባለን ማለት ነው። ምንን ይዞ መጡ? መጀመሪያም በቅዱስ ቃሉ አላ ስብሃነሁ ወተዓላ እንግዲህ በሱረቱ ሸዋራ ሀያ ስድስት መቶ ስልሳ ሁለተኛው አያ ላይ ምን ይለናል? እኔ ለእናንተ ታማኝ መልእክተኛ ነኝ አሏቸው፣ ለህዝባቸው ማለት ነው። እንዲሁም ደግሞ በሱረቱ አሁንም እዛው በሱረቱ ሸዋራ ሀያ ስድስተኛው ሱራ መቶ ስልሳ ሶስተኛው አያ ላይ አላህንም ሽሩ ታዘዙኝም አሏቸው። ከዚህም ወደ አስተምህሮታቸው እንገባለን ማለት ነው። ሱረቱ ለአንከቡት ላይ ሀያ ዘጠነኛው ሱራ ሀያ ስምንተኛው አያ ላይ ሉጥ ለህዝቦቹ ባለ ጊዜ አስታውስ፣ አስታውስ፣ እናንተ እናንተ ጸያፍ ስራን ትሰራላችሁ፣ በእርሷ ከአለማት አንድም አልቀደማችሁም አሏቸው። እንግዲህ ይታያችሁ፣ እነሱ በአለም ላይ የተፈጠረን አንድን የተፈጠረ አንድም ሰው ያልሰራው ወንጀል ነበር፣ በዛ ወቅት ይሰሩ የነበሩት ማለት ነው። እና ይሄ ጸያፍ ስራ መሆኑን አስረዷቸው ማለት ነው። ከዛ አሁንም ደግሞ ሱረቱን ሱረቱን ሱራ አንከቡት ላይ 29ኛው ሱራ 29 ላይ እናንተ በእርግጥ ወንዶችን ትመርጣላችሁ መንገድንም መንገድንም ትቆርጣላችሁ በሸንጎቻችሁም የሚነውርን ነገር ትሰራላችሁ አሏቸው። ህዝቦቹ የህዝቦቹ መልስ ደግሞ በጣም ነበር የሚገርመው። እንግዲህ ይሄ ማለት ይሄኛው ሱራ ምንን ያስረዳናል? እንግዲህ ባሉበት ሁሉ አካባቢያቸው ላይ በሚሰበሰቡበት ቦታ ላይ ሁሉ ነውር የተባለ ስራም በአደባባይ አውጥተው ይሰሩ ነበር ማለት ነው። ከዛ የህዝቦቹ መልስ ምን ሆነ? አንተ ከእውነተኞች ከሆንክ የአላህን ቅጣት አምጣብን በማለት እንጂ ሌላ አልነበረም ማለት ነው ከዛ ነቢዩ ሉጥ አለይሂ ሰላም ምን አደረጉ? የአላህን እርዳታ ፈለጉ። ምን አሉ? ሱረቱ ላንከቡት ላይ 29ኛው ሱራ ሰላሳኛው አያ ላይ ምን አሉ? ጌታዬ ሆይ በአመፀኞች ህዝቦች ላይ እርዳኝ፣ ብለው ዱዓ አደረጉ ማለት ነው። እንዲሁም ደግሞ አላህ ሱብሓነሁ ወ ከዚህ በኋላ የምናነሳቸው ሱራዎች ላይ አላህ ምን ያህል እንዳከበራቸው እንዲሁም ዱዓቸውን እንደተቀበላቸው መልሶ ደግሞ ይሄንን ፀያፍ ስራ እንኳን እየሰሩ ነብይ ይህ ነብይ እንግዲህ በጣም ታላቅ ነብይ ነው፣ የተከበረ ነብይ ነው እና የሚገርማችሁ እንደዚህ አይነት መልስን እንኳን እየሰጧቸው ማለት ነው። ምን ያህል ለህዝባቸው በጣም አዛኝ እንደነበሩ ምን ያህል ይሄን ህዝብ ወደ ትክክለኛው ጎዳና እንዲመሩ ለማድረግ ብዙ ለፍተው እንደነበሩ ሲያወሩ እናያለን ማለት ነው። እንግዲህ ከህዝቦቻቸው ጥሩ ምላሽን ባያገኙም ቅኑ መንገድ ከማስተማር አልቦዘኑም። እንዲህም እንግዲህም ይቅርታ እንግዲህ እንግዲህ ምን ያህል አዛኝ ነቢይ መሆናቸውን እናያለን ማለት ነው። በሱረቱ ልሑድ አስራ አንደኛው ሱራ 78ኛው አያ ላይ ህዝቦቼ ሆይ እኚህ ሴት ልጆቼ ናቸው አግቧቸው፣ አላህንም ፍሩ። እንግዲህ ያን ሁሉም መልስ እኮ ከሰጧቸው በኋላ ነው። በጣም ማለት ነው እንግዲህ አሰልቺ ናቸው፣ በጣም አስቀያሚ ህዝቦች ናቸው። ግን ቢሆንም ምን አደረጉ? የራሳቸውን ሴት ልጆች እንኳን ሳይቀር እንዲሁም አካባቢው ላይ የነበሩ ሴት ልጆች ለወንድ ልጆች የተገቡ ናቸው የኔን ሴት ልጅ እንኳን ቢሆን ፈቅጄላቸዋለሁ ብለው ነው እንግዲህ እየተናገሩ ያሉት ማለት ነው። ማናቸው ነቢሉት አለይሂ ሰላም ማለት ነው። ከዛ የሚገርመው ግን በቃ የሚገርመው ነገር ምንድነው የህዝቦቹ መልስ ነው። አሁንም ማለት ነው ሱረቱል ሱረቱል ሁድ 11ኛው ሱራ 79ኛው አያ ላይ ከሴት ልጆችህ ለኛ ምንም ጉዳይ የለንም አንተም አንተም መንሻውን በእርግጥ ታውቃለህ ታውቃለህ ካሉት እንግዲህ ነቢሉጥ ይሄንን ተናገሩ ማለት ነው። ሱረቱ ሹዓራ 26ኛው ሱራ 164ኛው አያ ላይ ምን አሉ? በእርሱም ላይ ምንም ዋጋ አለምናችሁም ዋጌ በዓለማት ጌታ አላህ እንጂ በሌላ አይደለም። እነሱ ቅኑን መንገድ ቢመሩ ኖሮ ማለት ነው ከነሱ ምንም ነገር ሆነ ክፍያንም ሆነ ምንም ነገር አይፈልጉም። ምክንያቱም መልእክት ነው ይዘው የመጡት። እነዚህ ሰዎች ከእሳትና ከከባድ ቅጣት እንዲድኑ ይፈልጉ ነበር፣ ቅኑን ጎዳና እንዲመሩ ይፈልጉ ነበር ማለት ነው። እንግዲህ ይሄ እዛ ወገንቶች ወገኖቻችን ጋር እንግዲህ እንደዛ ተንቋሽ የተቀመጡት ተቀመጡት ነብይ ይሄን ያህል ለነዚህ ጸያፍ ህዝቦች እንኳን ይሄን ያህል አዛኝ መሆናቸውን እና ያለም ማለት ነው። እንዲሁም ደግሞ ሱረቱን ነምል 27ኛው 27ኛው ሱራ 53ኛው አያ ላይ እነዚያ ያም፣ እንግዲህ መጨረሻው ነው ይሄ ማለት ነው። በቃ መልዕክትን አንቀበልም ምናምን ካሉ በኋላ በመጨረሻም ላይ እነዚያ እነዚያ ያመኑትን ክህደትንም የተጠነቀቁ የነበሩትን አዳንን አዳን አለ ከዛም ደግሞ የሚገርማችሁ ደግሞ እዚህ ጋ ምን እንደሆነ ታውቃላችሁ። በመጨረሻም ለሁላችንም ከዚህ በኋላ እስከ የውምልቅ ያማ እንኳን ለዚህ ሁሉ እመት እንኳን በጣም አስጠንቃቂ የሆነ ሱራ አለ ማለት ነው። ይሄ ሁላችንም ያስጠነቅቀናል። ለእንግዲህ አይምሮ ላለው ሰው ለሚያስጠነጥን ሰው ማለት ነው ሱረቱ ላንከቡት ሀያ ዘጠነኛው ሱራ ሰላሳ አምስተኛው አያ ላይ ምን ይላል? በእርግጥ ለሚያነቡ ሰዎች ከእርሳ ግልጽ ምልክትን ታውን አስቀረንላችሁ እያለ ነው እንግዲህ፣ አላህ ሱብሃኑ ተዓላ በዚህ በቅዱስ ቃሉ እየነገረን ነው ማለት ነው። እንግዲህ ለሚያስተነትን ሰው ይሄ ከዛም በኋላ እንግዲህ የሰዶም ሕዝቦች የደረሰባቸውን ነገር ታውቃላችሁ። እንግዲህ ነብያችን ደግሞ አለይሂ ሰላም ሉጥ ይዞ የመጡት አስተምሮት እነዚህን ሕዝቦች ወደ ቅኑ ጎዳና ለማስመራት እንዲሁም ደሞ አላህ ሱብሃኑ ተዓላ የእሳቸውን የሳቸውን ዱዓ በመስማት እና እንዲሁም በቁርአን ውስጥ ይሄን ያህል አክብሯቸው ለአክብሮታቸው ደግሞ መልእክተኞች ልኮ ከዛ አገር እንኳን ከአማኞች ቻቸው ጋር አድርጎ እንዲያመልጡ አድርጓቸዋል። እነዛንም ህዝብ ቀርቶ አጥፍቷቸዋል ማለት ነው። እና ታዲያ የቱ ጋ ነው ከሴት ልጆቻቸው ጋር ወለዱ እንደ፣ የቱ ጋ ነው የተከበሩት? እዛን የተከበሩት ወይስ እኛ ጋ ነው የተከበሩት? ሱብሃነላህ። እንግዲህ ይገርማል በጣም እንደዚህ የተከበሩ ነብያችንን ነው እዛ ጋር እንደዚ አንቋሹ ያስቀመጧቸው ማለት ነው። እኔ አሁን በሰለሞን ነው የምጀምረው፣ በነቢዩ ሰለሞን እጀምራለሁ። ግን አንድ ሀሳብ ልቀጥልና ከዛ በኋላ እቀጥላለሁ እና አንድ ነቢይ ወደ ምድር ሲላክ፣ ነቢያት ለእኛ ሲላኩ ምን አይነት አስተምሮት ነው መስጠት ያለባቸው? አንደኛ ነቢይ ሲላክ፣ በጀነት አበሳሪ በጀሀነም ደግሞ አስፈራሪ ሆኖ ነው የሚላከው፣ አይደለም። በዛ ላይ ደግሞ ጥሩ ስነምግባር ያላቸው አላህ Subhanahu Ta'ala ከመጥፎ ነገር የጠበቃቸው ወደ ጥሩ ስነምግባር ደግሞ ያዘነበሉ ነቢያቶች። አንድ ነቢይ ጥሩ ስነምግባር ስላለው ሰዎችን ሊያስተምር አላህ ጋር ባለው ቅርበት ደግሞ ሰዎች አላህን ተገዙ፣ አንድ አምላክን አምልኮ፣ ከመጥፎ ነገር እራቁ፣ ጥሩ ነገር ስሩ ብሎ የሚያስተምር ነው አይደለ? ነብይ ማለት እንደ ቁርአናችን አላህ Subhanahu Ta'ala ነቢያችን ነቢያቶቻችንን ከፍ አድርጓቸዋል። እንግዲህ መጽሐፍ ቅዱስ ደግሞ ለነዚህ ለነቢያቶች ምን አይነት ክብር ሰጥቷቸዋል አስተምህሮታቸው ምንድን ነበረ ክብራቸውስ ስነምግባራቸውስ እንዴት ነበረ የሚለውን እናያለን በመጀመሪያ ደረጃ በሰለሞን እጀምራለን ሰለሞን እንግዲህ የዳዊት ልጅ ነው የቤርናባስ እና የዳዊት ልጅ ነው አንድ ሁለተኛ ሳሙኤል 12:24 ላይ ምን ይላል ዳዊትን ቤርናብ ሚስቱን ቤርናቤት አጽናን ወደ እሷም ገባ፣ ከእርሷ ጋር ተኛ። ወንድ ልጅንም ወለደ፣ ስሙንም ሰለሞን ብሎ ጠራው፣ እግዚአብሔርም ወደደው ይላል መጽሐፍ ቅዱስ ላይ። እንግዲህ እንትና ለተኛ ምናም ባይኖር ደስ ይለን ነበር፣ ግን የተጻፈውን ነው የምናነበው እና ተኛ ብሎ ይጸፋል። እንግዲህ የዳዊት ልጅ ነው ሰለሞን እና አሁን ላነሳላቸው የምፈልገው ዳዊት ማለት የአስራ ሁለት ዓመቱ ላይ የዳዊትን ሰለሞን ማለት የአስራ ሁለት ዓመቱ ላይ የዳዊት የአባቱን የዳዊትን ዙፋን የተቀበለ ና የሰባት መቶ ባልና የሶስት መቶ እቁባት። እቁባት ማለት እንግዲህ ምን ማለት ነው? እቁባት ማለት ውሽማ ማለት ነውና፣ 700 ሚስትና 300 እቁባት ነበር። ለምንድን ነው አግብቶ ባንድ ያላደርጋቸው? እሱንም አንብበን ምንም አላገኘንም ማስረጃ። እና ዳዊት አንደኛ ነገሥት 2:12 ላይ የሚላ ሰለሞን ከአባቱ በዳዊት ዝፋን ተቀመጠ፣ መንግስቱም ጸና ይላል። ዳዊት እንግዲህ በአባቱን ዝፋን ተቀብጦ ነበረ ተቀመጠ። እና ያስተዳድር ነበረ፣ የዛ ጊዜ ያሉትን ህዝቦቹን ያስተዳድር ነበረ። እንግዲህ አንደኛ ነገስት 11 ላይ ዳዊት እንግዲህ እግዚአብሔርን የሚያመልክ ነበረ፣ ባሪያ ነበረ፣ እግዚአብሔርን የሚያመልክ ነበረ። ግን አሁን አንደኛ ነገስት 11 ከ ከአራት ጀምረ እስከ 10 ስናነቡ ምን ይለናል? ሰለሞንም ሲሸመግል ሚስቶቹ ለሌላ አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምልኩ ከአምልኩ ከእግዚአብሔር ጋር ፍጹም እንደነበረ የሰለሞንን ልብ እንዲሁ አልነበረም ይለናል እንግዲህ ያንን አምላኩን አንድ አምላኩን የፈጠረውን ስልጣንን የሰጠው የአባቱን ዙፋን የሰጠውን እግዚአብሔርን ክዶ ለማን ሲባል ሲል ደግሞ እዚህ መጽሐፍ ቅዱሳቸው ሲል ለሴ ሲባል ለሰባ መቶ ሚስቶችና ለሶስት መቶ ውሽማዎቹ ሲባል እንግዲህ አምላኩን ክዶታል። እንቀጥላለን። ሰባት ላይ በዚያን ጊዜም ሰለሞን ለሙአክ እንግዲህ እነዚህ አማልክቶች ናቸው። ለሙአክ እርኩሰት፣ ለካሞን ለአሞን ልጆች እርኩሰት ለሞለክ ለኢየሩሳሌም ሚሊዮን ፊት ለፊት ባለው ተራራ መስገጃ ሰራት። ሌላው ሳይቀር መስገጃ ራሱ ለጣዖት አምላኪዎች መስገጃ ራሱ ሰራ። እንግዲህ ስልጣኑ ተጠቅሞ ማለት ነው። ስምንት እንቀጥላለን። ለአማልክቶችንም እጣን ለሚያጨሱ ለመስዋዕት ለሚሰው እንግዶች ሚስቶች ሁሉ አደረገ። እንግዲህ ለሚስቶቹ ሲል እነዚህን እጣን ማጨሻውላ ሰርቶ ነበር ሰለሞን አስታክፉላ ከዛ ስምንት ዘጠኝ ላይ ስንቀጥል ሁለት ጊዜ ለተገለጠ፣ እንግዲህ በፊት ላይ የነገርኳቸው ሁለት ጊዜ አምላኩ ተገልጦለት ነበረ ለሰለሞን። ከዛ በኋላ ሁለት ጊዜ የተገለጠለት ሌሎችን አማልክት እንዳይከተል ካዘዘው ከእስራኤል አምላክ እግዚአብሔርን አስቆጣ። እግዚአብሔርን ያዘዘውን ነገር አልተጠቀምበትም። ሰለሞንን እግዚአብሔርን አስቆጣ ይለናል። እና ለምንድን ነው ያስቆጣው? ስንል እንግዲህ ለአማልክት ለ በጣዖት አምላኪ ስለሆነ ጣዖትን ስላመለቀ ለዛም ብሎ ደግሞ ሳይሆን ክብሩና ስልጣኑ ተጠቅሞ ለሚስቶቹ ሲል፣ አንደኛ ነገስት 11:3 ላይ ምን ይለናል? ለእርሱም ወይዛዝር ሰባት መቶ ሚስቶች፣ ሦስት መቶ ቅባቶች ነበሩት። ሚስቶቹ ልቡን አዘነበሉት ይለናል። እንግዲህ ሚስቶቹ እንዳዘነበሉት እዚህ ጋር ማስረጃ ነው። ደግሞ አንደኛ ነገስት 4:29 ላይ ስንሄድ እግዚአብሔርም ለሰለሞን እጅግ ጥበብ እና ማስተዋል ሰጥቶት ነበር ዳሩ በቃ እጅግ ማስተዋልና ጥበብን ሰቶት ነበረ። ግን እሱ ምን አደረገባት? ሽርክ አደረገ፣ ሰገደ። ለጣዖት አምልኮ ሰገደ ማለት ነው። ከዛ ሁለተኛ ነገስት አስራ አንድ ላይ የአባቱ ምሳሌ እንዳደረገ ፊት ክፉ ሰራ፣ ክፉ ሰራ ይልቅ እግዚአብሔር አምላክ እግዚአብሔር የሚያስቆጣ ነገር አበዛ ይለናል። እንግዲህ ይሄ ሰለሞን ነብይ የተከበረ ነብይ በእኛ የተከበረ ነብይ ነው። በእነሱ ምን አይነት እንደተዋረዱ እንደተዋረደ ነቢያቶች እንግዲህ በዚህ ነው ያለው። እንግዲህ ደግሞ ወደ ቦምቦ ነው ወደሆነው እንሄዳለን ማለት ሰለሞን እንግዲህ የመሃል የመሃል ጸሐፊ ነው። እንግዲህ እዚ ኮሜንት ላይ አንድ ጥያቄ ልጠይቃችሁ። ከመጽሐፍ ቅዱስ ምን ብታገኙ ነው ይሄ በጣም ዘግናኝ ነው የምትሉት? እስኪ አንድ ነገር ጻፉልኝ። መጽሐፍ ቅዱስ ላይ ምን ምን ብታገኙ ነው ይሄ በጣም አሳፋሪ ነገር ነው ብላችሁ የምታስቡት? በቃይ መጽሐፍ ቅዱስ ላይ መኖር የለበትም የምትሉት መሀልዬ መሀልዬ እንቀጥላ አንስ ጻፉልኝ፣ በኮሜንት ምን ብታገኙ ነው፣ መጽሐፍ ቅዱስ ላይ ምን ብታገኙ ነው፣ ይሄማ መጽሐፍ ቅዱስ ላይ መኖር የለበት የሚያምላክ ቃላይ መኖር የለበትም ብላችሁ የምታስቡት ሙስሊሞች አ ጅንጀና አሁን ጅንጀና እናነሳለን ማለት ነው። እንግዲህ ሰለሞን ለህዝቦቹ ምን ያህል አሁን ለሚከተሉት ጅንጀና እያስተማራቸው እንደሆነ እናያለን። መሀልዬ መሀልዬ፣ በቀን ሙሉ ጅንጀና፣ እንግዲህ ከዚህ ተማሩ ምናምን ይለናል እና እስቲ እንቀጥል። መሀልዬ መሀልዬ ዘ ሰለሞን። አንቺ የመኮንን ልጆች እግሮችሽ በጫማው ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እንደተሰሩ እንቆች ናቸው። ወይኔ ሰለሞን እንደዚህ ይሄ ነቢይ እንግዲህ ይሄ ሰለሞን ነቢይ ዳሌዎችሽ ምናምን እያለ ይሳክ ነበር ማለት ልጅ እንጀናራስ በጣም ነው አሳምሮ የጻፈው ማለት ነው። ከዛ እንብርትሽ የወይን ጠጅ እንደሚሰራበት እንደማይጎደለት እንደተነጠጠ ጽዋ ነው። ምንድነው ጽዋ ግን እንደተጠነጠጠ ተጠነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። ዋዋ እንደታጠረ ነው ይለናል። ከዛ ደግሞ ሁለቱ ጡቶችሽ ሁለት መንታ ሚዳቆ ግልገሎች ናቸው። አስታክፍሩላ እና ከዛ ደግሞ እያለ በቃ ይህን ባላነቡ ደስ ይለኛል እያለ ወደታች ሂድና ዋናውን ላንብብላችሁና ወደ ዘንባባው መወጣለሁ ይላል። ጥሮቹ ወይኔ ዘላ ይመስላሉ። ወደ ዘንባባው መወጣለሁ ጫፋቸውን የሚይዛለሁ ይላል። ቱ ምንድን ነው የሚይዘው? ጫፋቸው እንግዲህ ይሄ የተከበረ ነቢይ በውስጥ ተደብቆ ሊያደርገው የሚገባውን ነገር በአደባባይ በመጽሐፍ ቅዱስ ተጽፎ ይገኛል ማለት ነው። ወይ መጽሐፍ ቅዱስ ተጽፎ ይገኛል ይሄ ጅንጀና። ከዚህ ምንድን ነው የምንማረው? እስቲ ወገኖች፣ ከዚህ ምንድን ነው የምንማረው? ምን ብርግናንም ማር ጅንጀና እንማር ከዛ ደግሞ እሷ ደግሞ የጻፈች እሷ ደግሞ ያለችውን የቃለ ምልልስ ነገር እሷ ደግሞ ያለችውን እዚሁ ላይ ጽፈውልናል። እሷ ደግሞ እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል እርሱ ደጁን ይመታል እርግ ቤት የመደምደማ ክፈችልኝ አላት። በቋንጃም ሌሊት ነጠብጣብ ሞልቷል፣ ክፈችልኝ አላት። ከዛ እሷ ደግሞ ምናለች? ቀሚቴን አውለኩት፣ እንዴት እለብሰዋለሁ? እግሬንም ታጠብኩት፣ እንዴት አሳድፈዋለሁ? ከዛ በቃ እንደዛ እያለ እንግዲህ ለእናንተ ሰጣለሁ። መኃልየ መኃልይ አምስት ዘሰለሞን አምስት ከቁጥር ሁለት ከብታነቡት ይሄን ታገኛላችሁና እኔ ይሄን የፈለግኩት እውነት ስለሆነ መጽሐፍ ቅዱስ ላይ ያለውን ስላነበብኩኝ በጣም ይቅርታ። ግን እዚህ ላይ ምን እንማር? ከአንድ ነቢይ ጣዖት አምልኮ እንማር? ብልግና እንማር? ለጣዖት መስገድ እንማር? ምን እንማር? ከዚህ አስተምሩ። ከ